የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለህዝብ እይታ ክፍት መሆኑ ተገለጸ። የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለህዝብ እይታ ክፍት መሆኑን በሚኒስትር ዴታ ማዕረግ የቤተ መንግስት አስተዳደር ዋና ዳይሬክተር አቶ ምትኩ ድሬሳ ገለጹ። ለአራት ወራት የሙከራ አገልግሎት ላይ የነበረው የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ከጠዋቱ ሶስት ሰዓት ጀምሮ እስከ ቀን 11 ሰዓት ድረስ በማንኛውም ሰው አገልግሎት ማግኘት ይችላል። ከ11 ሰዓት እስከ ምሸቱ 3 ሰዓት ድረስ ደግሞ ቀድሞው ቀጠሮ በማስፋዛ አገልግሎት ማግኘት እና መጎብኘት የሚቻል መሆኑን ዋና አስተዳዳሪው ገልጸዋል። የለውጡ መንግስት ባለፉት ሰባት ዓመታት በቱሪዝም ልማት ዘርፉ በርካታ ጉል ጉልት ስራዎችን ስለ መስራቱም አንስተዋል። ዋና ዋና የሚጎበኙት ቅርሶች የመኪና ሙዚየም የሆኑና ለብዙ ዘመናት ጠብቆ የኖሩ ቅርስና ሌሎች ቅርሶች ይገኛሉ ብለዋል። ደረጃውን የጠበቀ ካፍተር አገልግሎት ጭምር ሌሎች መዝናኛ አማራጮች መኖራቸውንም ገልጸዋል። ስሙ በዓለም አቀፍ ደረጃ የገነነው የጃፓኑ የቶዮታ መነሻ ምን ነበር? በዓለማችን በትንሽ ካፒታል ጀምረው ዛሬ ላይ ወደ ትልል ኩባንያነት ያደጉ እጅግ በርካታ ናቸው። ከነዚህም መካከል በዓለም ላይ እጅግ ግዙፍና ታዋቂ የሆነው የቶዮታ ኩባንያ ተጠቃሽ ነው። ከዛሬ 87 ዓመት በፊት የተመሠረተው የቶዮታ ምርቶችን በዓለም አቀፍ ደረጃ ተመራጭ ከመሆናቸው ባለፈ በመቶ ሺዎች የሚቆጠሩ ሰዎች የስራ እድል የፈጠረ ነው። የቶዮታ ኩባያ የመኪና አምራች ከመሆን በፊቱ የተቋቋመው ዓላማና ግብ ሌላ ነበረ። ከሁለተኛው ዓለም ጦርነት አስቀድሞ የስራ ፈጠራ ባለቤት የሆኑት የኪችሮ ቶዮዳ ዘመናዊ አውቶማቲክ የሽመና ማሽን ሰርተው ለዓለም አበረከቱ። ይህንንም ዘመናዊ የሽመና ማሽን አጠናከው በመቀጠል በስፋት ለገበያ ላይ በማቅረብ ላይ እያሉ ሁለተኛው የዓለም ጦርነት መቀስቀስ በስራው ላይ እንቅፋት ሆነባቸው። ከሁለተኛው የዓለም ጦርነት በኋላ እኒህ የፈጠራ ስራዎች ከአሜሪካውያን ያገኙትን ልምድ በመጠቀም ሀገራቸውን ጃፓንን የሚያስጠራ ታሪካዊ ስራ ለመስራት አሰቡ። ይህንንም ተከትሎ ፊታቸውን ከማሽነሪ ምርቶች ወደ መኪና በማዞር ዓለምን የሚያስደንቀውን ስራ ይዘው ብቅ አሉ። ቀደም ሲል ኩባንያው ቶዮዳ ይባል የነበረ ሲሆን ስያሜውን ቀይሮ ቶዮታ የተባለ እንደ አውሮፓን አቆጣጠር በ1934 የመጀመሪያውን ሞተር ምርት አመረተ። በ1936 ደግሞ የመጀመሪያውን የመንገደኛ ተሽከርካሪ ማምረት ችሏል። እንደ አውሮፓን አቆጣጠር በ1960ዎቹ ደግሞ ቶዮታ በፍጥነት እያደገ በመምጣቱ የጃፓን ኢኮኖሚ በመጠቀም መኪናዎቹን በስፋት ማምረቱን በመቀጠል ቶዮታ የኤሌክትሪክ ተሽከርካሪዎችን በማምረትና በመሸጥ ረገድ ግንባር ቀደም በመሆን አድናቆትን ተችሎታል። አሁን ላይ በአመታት አሁን ላይ በአመታት በ10 ሚሊዮን ተሽከርካሪዎች የሚያመርተውን ቶዮታ ከ370 ሺህ በላይ ለሚሆኑ ሰዎች የስራ እድል መፍጠር ችሏል። ኩባንያው ከ170 በላይ ለሚሆኑ ሀገራት ምርቶችም የሚሸጥ ሲሆን 300 ቢሊዮን ዶላር የተጣራ ሀብት እንዳለው የኩባንያው ዓመታዊ ሪፖርት ያስረዳል። 700 ቢሊዮን ዕይታና 10 ቢሊዮን ዶላር ገቢ ያስገኛል ተብሎ የሚጠበቀው የዓለም ዋንጫ ፊፋ በ2026ቱ የዓለም ዋንጫ 10 ቢሊዮን ዶላር ገቢ ሊያገኝ እንደሚችል ይፋ አድርገዋል። ለመጀመሪያ ጊዜ 48 ሀገራት የሚተሳተፉበት የዓለም ዋንጫ የውድድር ባለቤት ፊፋ 10 ቢሊዮን ዶላር ገቢ ለሚያገኝበትን ዕድል ሰፊ መሆኑን መቀመጫውን በለንደን ያደረገው ቺፕ ማርኬቲንግ ግሩፕ አሳውቋል። አሜሪካ፣ ካናዳ፣ ሜክሲኮ በጣምራ የሚዘጋጀው አሜሪካ፣ ካናዳና ሜክሲኮ በጣምራ የሚዘጋጀው የ26ቱ የዓለም ዋንጫ መድረክ እስከ ዛሬዎቹ እጅግ ተርፋማ የስፖርት ሁነት

ሁኗል ተብሏል እስከዛሬ እጅግ ትርፋማ የስፖርት ሁነት ሁኗል ተብሏል። ተቋሙ ይፋ እንዳደረገው ለስድስት ሳምንታት የሚቆየውን ውድድር በአምስት ቢሊዮን ተመልካች ወይም ከዓለም ሕዝብ ሁለት ሶስተኛው ያየዋል የሚለውን ግምት አስቀምጧል። በሌላ በኩል ከአንድ አመት በኋላ የሚደረገውን የዓለም ዋንጫ በሁለተኛው ሚዲያ አማራጭ እስከ ሰባት መቶ ቢሊዮን እይታዎችን ያገኝ እንደሚችልም ተቀምጧል። በቅርብ ጊዜያት ከሚያዘጋጃቸው ውድድሮች ረብጣ ገንዘብና ረብጣ ገንዘብ እያገኘ ያለው የዓለም አቀፉን እግር ኳስ ፌዴሬሽን ማህበር ፊፋ የተካሄደ የሚገኘውን የዓለም ክለቦች ዋንጫ ጨምሮ ከ2023 እስከ 26 በአጠቃላይ ገቢውን ከ13 ቢሊዮን ዶላር ይደርሳል ተብሏል። በጂያን ኢንፋንቲኖ የሚመራው ተቋም በ2018 እስከ 22 ካገኘው ጋር ካገኘው ገቢ ጋር ሲነጻጽር የ75 በመቶ እድገት ያሳየ ሆኗል። የተሳታፊ ሀገራት ቁጥርም ከ33 ወደ 48 ከፍ ማለቱንና የጨዋታ ብዛቱም ከ64 ወደ 104 ማደጉ ከተለያዩ ስፖንሰሮች በተጨማሪ በዋናነት ገቢውን እንዲጨምር ከሚያደርጉት ምክንያቶች ቀዳሚዎች መሆናቸውን ዘ አትሌቲክ ይፋ አድርገዋል። ሰባቱ ሀገራት የሚያዘጋጁ ትልቁ መድረክ በቀጣይ አመት በ16 ከተሞች የሚካሄድም ይሆናል ተብሏል። የኢራን አብዮታዊ ዘብ የእስራኤልን ደህንነት መስሪያ ቤት ማጥቃቷ ተገለጸ። ዛሬ አምስተኛ ቀንም ባስቆጥረው የእስራኤል ና የኢራን ግጭት ሁለቱ ሀገራት በርካታ ጉዳት ያስተናገዱ ሲሆን፣ ዛሬ ከማለዳው በጀመረው ግጭት ኢራን 30 ሚሳኤሎችን ወደ እስራኤል ማስወንጨፏ ታውቋል። ይህንን ተከትለውም ኢራን ወታደራዊ ምንጮች የእስራኤልን የደህንነት ቢሮ ማጥቃታቸውን ገልጸዋል። ይህ ከተሰማ በኋላም እስራኤል የቴህራንን ከተሞች መደብደቧን እንደቀጠለች ስካይ ኒውስ ዘግቧል።